ዓለም አቀፍ የኮንቬንሽን ማዕከል በመገንባት ራሳቸውን የኢኮኖሚ ስበት ማዕከል ማድረግ የቻሉ ሀገራት ተጠቃሚነታቸውን አረጋግጠውበታል ይህ ደግሞም በብዙ መልኩ የሚመነዘር ሲሆን ዓለም አቀፍ የተለያዩ ስምምነቶች የሚከናወኑባቸው እውነቶችን በማሰናዳት ከሚያገኙት ገቢ በተጨማሪም በጉባኤ ላይ የሀገር ውስጥ አምራቾቻቸውን ምርቶቻቸውን በቀጥታ እንዲያስተዋውቁ ማስቻልን ይጨምራል አለም አቀፍና አህጎር አይነቶችን በብቃት የማስተናገድ አቅም እንዲኖሩ ተደርጎ የተገነባው የአዲስ ዓለም አቀፍ ኮንቬንሽን ማዕከል ደግሞ ለኢትዮጵያ ተጨማሪ የኢኮኖሚው አቅም ሆኖም እንዲያግዝ ተጠባል ጠባቂ ነው። ከቀናት በፊት ለጎብኚዎች ክፍት በተደረገው የአዲስ ዓለም አቀፍ የኮንቬንሽን ማዕከል ምርትና አገልግሎቶቻቸውን ለእይታ ያቀረቡ ተቋማት በዚህ መልኩ የዓለም አቀፍ ተደራሽነታቸውን ለማስፋት ስራቸውን ጀምረዋል። ኢትዮጵያ እንግዲህ በርካታ የቡና ቫራይቲዎችን በማምረት ትታወቃለች። ከነዚህም ውስጥ ለምሳሌ ያህል ለመልቀስ የሲዳማ ይጋ ጨፌ፣ ሊሙ እና በናቹራል ደግሞ ጅማ በመባል የሚታወቀው ለቀምት ሐረር ከፋ እና የመሳሰሉትን በርካታ ቫራይቲ ያላቸውን ቡናዎች ታመርታለች ማለት ነው። ከነዚህም ውስጥ እኛ ያቀረብናቸው እንግዲህ በናቹራል እና በወስድ ፕሮሰስ ሁለት አይነት ፕሮሰስ የተመረቱ የቡና ምርቶችን ነው ይዘን የቀረብ ነው ማለት ነው። ኢትዮጵያ ከወጪ ምርት ከፍተኛ ገቢ የምታገኝባቸው እንደ ቡናና መሰል እምቅ የተፈጥሮ ሀብቶችን በዓለም አቀፍ መድረኮች የማስተዋወቅ ስራዎችን በተለያዩ የዓለም ሀገራት በመሄድ እያስተዋወቀች ትገኛለች። ወደ ሌሎች ሀገራት በመሄድ ብቻ ለቆየው የንግድና ኢኮኖሚ ግንኙነት አዲስ አማራጭ በመሆን መጥቷል። በአዲስ አበባ የተገነባው የአዲስ ዓለም አቀፍ የኮንቬንሽን ማዕከል ብዙ ጊዜ ምንድነው ወደ ኢንተርናሽናል የሆኑ ኢንተርናሽናል የሆኑ ኤግዚቢቶች ላይ ስንሳተፍ ሞሪ ፋይናንሻሊ ምንም ላይ በደንብ ኢንቨስት ማድረግ ይጠበቅብናል። እኛ ግን አሁን እዚሁ ሀገራችን ላይ በምናደርግበት ጊዜ ለሎካል ሰውም እንዲሁም ደግሞ ኢንተርናሽናል መጥተው ለመግብ ቤሰ የሚፈልጉ ሰዎች ጥሩ ኤክስፕሎዥር ይኖራል። ዱባይም፣ ከዘት ሳውዝ አፍሪካ እንደዚሁ ሄደን እናስታውቃለን። እንዲሁ የተለያዩ የአውሮፓ ሀገራቶችም የሚኒስትር መስሪያ ቤቱ ሰዎችን ልኮ ይሳተፋል። ያ ምንድነው የተለያዩ ኢንቨስተሮችን ወደ አገር ውስጥ መሳብና አገራችን ውስጥ የተለያዩ ኢንቨስትመንት ስራዎች ላይ እንዲሳተፉ ማድረግ ነው። ስለዚህ ጥሩ ኢንቨስተሮች በመሳብ ጥሩ የስራ እድሎችን ከመፍጠር አንጻር ስራዎችን እናስታውቃለን ማለት ወዲህ። ሌላው የኢትዮጵያ ኢኮኖሚ ምሰሶ የሆነው ቱሪዝም አንደኛው ነው። ኢትዮጵያ ያላትን እምቅ የቱሪዝም ሀብት ለመሸጥ እንድትችል አዲስ ዓለም አቀፍ የኮንቬንሽን ማዕከል ውስጥ በሚዘጋጁ እውነቶች ላይ ራሷን እንድትሸጥ ያስችላታል። ኢትዮጵያ ያላትን እምቅ ሀብትና የቱሪዝምም የቅርስም የሰው ዘር መገኝነትም ማረጋገጫ ይሆናል። ለምሳሌ ሀገር ውስጥም ሆነ የሀገር ውጭ ጎብኚዎችን የማየት በተለይ ኢትዮጵያ ውስጥ ያለው ነዋሪም ሊሆን ይችላል። አዲስ አበባም ነዋሪም ሊሆን ይችላል። ማንኛውም ከኢትዮጵያ የሚመጣ አዲስ አበባ ላይ እዚህ መጥቶ የሚታደም ታዳሚ ኢትዮጵያ ያላትን የቅርስ የሰው ዘር መገኘነት የሚያረጋግጡ ቅርሶችን የመጎብኘት እድል ያገኛል። እኛ እያደረግን ያለው ከኢትዮጵያ ሕዝብ ወስደን ወደ ኢትዮጵያ ሕዝብ ነው የምንመልሰው። ለምሳሌ የምትመለከታቸው ቅርሶች ከአፋር ከተለያዩ ከሰሜን ከደቡብ ከምስራቅ ከምዕራብ ክፍሎች ያገኘናቸው ቅርሶች ናቸው። ለህዝብ እይታ የምናቀርበው ሰው ከሱ ከህብረሰቡ የወሰድናቸው ቅርሶች ለህብረሰቡ ነው የምናስታውቀው፣ እና ይህን ያህል የምትኮራበት ቅርስ አለ። ይህን ማንነት መገለጫ ብለን ለህዝቡ የማሳየት እድል ይሄ መድረክ ይፈጠራል ማለት ነው። ይሄ ኮንቬንሽን እና ቀላሚ ይባል አለም ራስን ለዓለም አቀፍ ውድድር ዝግጁ በማድረግ የገቢያ አማራጮችን መጠቀም እንደሚያስፈልግ ይታምናል። ለዓለም አቀፍ ገቢያም ራሳቸውን ያዘጋጁ የመንግስትና የግል ተቋማት እድሉን በመልካም የሚመለከቱት ነው። የውጭ ኢንቨስተሮችን እዚ ሀገራችን ላይ እንዲመጡ የተለያዩ እድል ሊፈጥርናል ማለት ነው። ስለዚህ ከመሳተፍ በተጨማሪ እኛም ጠሪዎች ወይ ደግሞ እኛም አሳታፊዎች እንድንሆን ያደርገናል እና የተለያዩ የሀገራችን ባለሀብቶች ወይ ደግሞ ኢንቨስተሮችም እዚህ ሆነው እንዲያስታውቁ እድል ይፈጥርላቸዋል። ኤግዚቢሽኖች ሲኖሩ በደንብ ትላልቅ ነገሮች ነው የምንጠብቀው። ስ ጆብ ፌርም አለው ትሬድ ፌርም ስለሚኖራቸው ሰዎች በደንብ ከካምፓኒዎች ጋር ኮላቦሬት እንዲያደርጉ እንዲሁም ደግሞ ካምፓኒ ከካምፓኒ ጋር በደንብ ትሬድ ፌር እንዲኖረው በደንብ መድረኩን ይፈጥርልናል። እንዲሁም ደግሞ ኢንተርናሽናል ላይ በሚካሄድበት ጊዜ ሞር ኢንተርናሽናል ከሆኑ ማርኬቶች ጋር ነው የሚያገናኙ። እዚህ በምንመጣበት ጊዜ ግን ሞር ሎካል ከሆኑትም ጋር ያገናኘናል። ያ ደግሞ ትልቅ ኤክስፕሎዥር አለው። ሁሉም የራሱን እያስተዋወቀ ነው ያለው የተለያዩ ሴክተር ማለት ነው ላይክ እንደዛ። አሁን ለምሳሌ ወደፊት እንደዚህ አይነት ነገሮች ሲለመዱ ራሳችን የቻለ ቱሪዝም ደግሞ የራሱን የሆነ የሚያሳይበት እድሎች እየፈጠረ ይመጣል ማለት ነው። ስለዚህ እነዚህ ደግሞ ተፎካካሪ ያደርገናል ከተለያዩ አለማት ጋር እኛም ተፎካካሪ የመሆነ የመታወቅ እድል ሲኖረን አሁን ቱሪስቶች ያው ብዙ ጊዜ በኦንላይን ነው በቴክኖሎጂ የሚመለከቱና ኦኬ፣ እንደዚህ ኮንቬንሽን ተሰርተዋል እንደዚህ አይነት ነገር አለ ብለው ትኩረት አድርገው አንዱ ከቱሪዝም ፊላሮች የቱሪዝም ቦታዎች መዳረሾች አንዱ የኢኮንቬንሽን ሊሆን ይችላል ማለት ነው። ኢትዮጵያ ያሏትን ፀጋዎች ለማስተዋወቅና ለመሸጥ እንዲሁም ኢኮኖሚያን ይበልጥ ለማሳደግ ማዕከሉ የማይተካ ሚና ይኖረዋል ብለዋል።